አንዱ ቤተሰቦች ዛሬም በአዝናኝ ቪዲዮ መጥቻለሁ። እናንተም እስከ ቪዲዮ መጨረሻ አብራችሁ እንድትሆኑ እየጋበዝኩኝ እንዲሁም ቪዲዮውን ላይክ ኮሜንት ላይ የፈለጋችሁትን ሀሳብ ኢሞጂ ሊሆን ይችላል እንዲሁም ሼር እና ሰብስክራይብ ማድረጋችሁ እንዳደረሱ ወደ ቪዲዮው። አንተ ልጅ ደሞ ብለህ ብለህ ሰክራ መምጣት ጀመርክ። ና እስቲ አወራኝ እባክህ። ናት አፍ አትክፈትብኝ። ያቺ ጎረቤታችን ናት እኮ የመንግስቱ ሚስት፣ መንገድ ላይ ሳልፍ እንኳን ደስ አለሽ ወለሻል፣ አሉ ስላት፣ እንኳን እኔ መውለድ ይቅርና አንተ ታርታህ አለችኝ። እንዴ! እንደዛ ብላ ዝማልካት ማልካት። ለምን ጠበቆች ጋር አደውል ነበር? ደውል እኮ የዛን ጊዜ አንተ የሚያሳይ ምስል ታሳየ ነበር። ጆ ስልክሽ ስጪኝ እንጂ ስንት ቀን ነው ስልክሽ ስጭኝ ብዬ መጠየቅ ከጀመርኩኝ? እረ፣ እኔ ድንግል ነኝ። ያውም ድንግልናዬን ማስጠበቅ እፈልጋለሁኝ ስልክ ቁጥር አልሰጥም። እሺ አንድ ጊዜ ብቻ ሳሚ። አልፈልግም፣ አልፈልግም። ብልጥ የሆንሽ ይመስልሻል? እንዲ ከአሁን በኋላ የሚፈጠረው በራስሽ ወስኝ። አባዬ ያ ትላንትና ያልከኝ ልጅ እኮ መንገድ ላይ አግኝቶኝ ስሞኛል። እናም ድንግልናይ ሳይወስደው አይቀርም። እስኪ ቼክ አርዱ። አቢላ ትላንት ቀርተሃል። ለተማሪዎች አስር አስር ማርክ ሰጥቼ ነበር። እናም ላንተ አስር ማርክ ለመስጠት ጥያቄ ጠይቃለሁ። ጥያቄው ትክክለኛ ምላሽ ከሰጣኝ አስር ማርክ እሰጣለሁ። ቲቸር በጣም ነው ማመሰል ምን እሺ ጠይቀኝ መልስልሃለሁ። እሺ አቢላ፣ አበበ በእሶ በላ በሚለው ቃል አረፍተ ነገር መስረድልኝ። ቲቸር እኔ እኮ ሲበላ ላይ ይሁን ማጥባ ድዱ ቁሻሻ ነው፣ በጭራሽ አጥባን ኮመለ ይክለስ